የእግዚአብሔር ልጆች እንደምን አላችሁ? እንደምን ሰነበታችሁ? እንዴት ከረማችሁ? ይህንን ቪዲዮ በተለየ መስራት የምፈልገው ለወንድሜ ለእፎይ የክርስቶስ ወታደር ለሆንከው ለእፎይ ለጳላዲዮስ ከምንም በላይ በዚህ በእስልምና ጉዳይ ላይ እየሰራችሁ ነፍሳችሁን አስጨንቃችሁ ህይወታችሁን አስይዛችሁ አምላካችሁን ኢየሱስ ክርስቶስን ለምትሰብኩ እንደ መምህር ቢንያም ላላችሁት ባለፉት አስራ አምስት አስራ ስድስት አመት በስቃይ በመከራ ውስጥ ለከረማችሁት ሁሉ ትሆንልኝ እንግዲህ ድምፃችሁን ከሰማን ስለቆየን ይህንን መልእክት ለመላክ ወደድኩኝ። ቅዱስን ባቆም ምዕራፍ 3 ቁጥር 18 እስከ 19 ላይ እንደዚህ ይላል፣ እኔ በእግዚአብሔር ደስ ይለኛል። እና ምናልባት ምናልባትም እናንተ እንዳሰባችሁት እናንተ እንዳለማችሁት ቤተክርስቲያን አባቶቻችን ከጎናችሁ ባይቆሙ እኛም አጠገባችሁ ሆነን ህመማችሁን መታመን ባንችል መከራችሁን፣ ረሃባችሁን፣ ጥማችሁን ስቃያችሁን መድረስ ባንችልም ግን ዘወትር በልባችን ጽላት ተጽፋችሁ አላችሁ። ስለዚህ ወንድሞቼ ባላችሁበት መድኃኒያ ለሚጠብቃችሁ ያስጨከናችሁ ያስቻላችሁ ጥበቡን የሰጣችሁ ለዚህ አገልግሎት የመረጣችሁ አምላክ አሁንም ስለማይታዋችሁ እንደ መጻጉ ሰው አትጠብቁ። ሰው የለንም እኮ ለዚህ ነው የደከምነው፣ ለዚህ ነው ወይ ህይወታችንን መስዋዕትነት አድርገን፣ የታል ቤተ ክርስቲያናችን፣ የታለች እምነታችን፣ የታሉ አባቶቻችን፣ የታል የሚያጽናናን፣ የታል ለሚያረጋጋን ብላችሁ እንዳታስቡ። ምክንያቱም ድንገት እንደ መጻጉ ይመጣና በጆሯችሁ ሽክ የሚላችሁ ነገር ይኖራል። ኢየሱስ ክርስቶስ ለተገፉት ለተሰደዱት ለተጨነቁት የሚደርስ ጌታ ኢየሱስ ክርስቶስ ይደርስላችኋል። እስከዛው ድረስ ግን ለሰው የማይቻል ለእግዚአብሔር ይቻለዋልና ሰው የሚችለውን ታደርጉ ዘንድ በእግዚአብሔር ስም አደራላችኋለሁ። አትዘናጉ፣ ራሳችሁን ጠብቁ። በጣም በአንተ ስም ብዙ አካውንት እየተከፈተ ነው የጨነቃቸው ሰዎች እፎይ የሚለውን ብቻ እያዩ ሰላም እፎይ፣ እንዴት ነህ ሲሉ፣ እግዚአብሔር ይመስገን እኔን ላይክ ብዙ ነገር የሚደርሰኝ መልእክት ያንተ አካውንት እያስመሰለ ለብዙ ሰዎችም እና እዚህ አጋጣሚ ለማማ ይነግረናታል የድሮ ቪዲዮዎችን አካውንቶች ዘጉ፣ አካውንቶች እንዲያረጉ የሚሉትን እየተጠቀሙ ብዙዎች ክፉ ለክፉ ስራቸው መጠቀሚያ አድርገዋቸዋል እና እንግዲህ ምን እንደምላችሁ ባላውቅም መላአኩን እየላከ ይጠብቃችሁ፣ በመውጣት በመግባታችሁ በያላችሁበት ይጠብቃችሁ። እፎይ ቅዱስ ጳውሎስ ለጢሞቴዎስ እንዲህ ብሎታል። ጠላዲዮስም እፎይም ይህንን ነው ልላችሁ ምችል እንደ ክርስቶስ በጎ ወታደር ሆነ አብረኝ ልታገለግል ውደድ ብሏልና፣ በቃ እናንተ ከዚህ በኋላ የክርስቶስ ወታደሮች ናችሁ፣ ተሰጥታችኋል፣ እርፍ ጨብጣችኋል እና እሱ አምላካችን እግዚአብሔር የሚያደርገውን ያደርጋል። ስለዚህ ቤተ ክህነቱ ባይነሳ ሰዎች እንዳሰባችሁት ባይደርሱ፣ ከናንተ በኩል የሚቆም ከለላ ባይኖር እንደ ኤልያስ ብቻችንን ቀርተናልና ግደለን ብላችሁ እንድትሰልይ፣ ከናንተ ጋር ያለው ሁሉም ጋር ካለው ይበረታል። ድምጻችሁን ለመስማት ገጻችሁን ለማየት እንናፍቃለን። ላይቭ መግባት እንኳን ባትችሉ ቪዲዮ ቀርጻችሁ ብታስለጥፉልን እጅግ በጣም ደስ ይለናል። እስከዚያው ድረስ መድኃኔዓለም በቸርነቱ ይጠብቃችሁ የፍቅር የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ባላችሁበት ሰላሙን ይስጣችሁ። እናንተ ላይ በክፋት እናንተ ላይ በጭካኔ የቆሙትን ሰዎች ወዳጆች አድርጎ ከእናንተ ጋር ቆመው ክርስቶስ እንዲሰብኩ ያደርጉላችሁ። ገዳዮችን የሚያሳቅፍ አዳኞችን የሚማርክ ሁሉንም የሚያደርግ አምላክ ከማትችሉት ነገር ይሰውራችሁ፣ ከምትፈሩት ነገር ይጠብቃችሁ። አምላከ ቅዱሳን ይጠብቃችሁ። እስክናያችሁ እናፍቃለን። መልካም ምሽት። እስኪ ለኦርቶዶክስ ወንድም እስኪ አግዘው፣ እስኪ ሙስሊም ወንድም የሰራውን ብልግና ተቃወም። እስኪ ምራንዬ ውጣና ቪዲዮ ስራ። እስኪ ይህ ሙስሊም ወንድም የሚሰራውን ብልግና ተሰብስበው ወንድሞች የሚሰሩት

ይህ ልጅ የተናገራቸው ቃላቶች በሙሉ ቁራን ውስጥ ያሉ ናቸው እየተፋ አለል ኩፋሪን አለል ሙጅሪምና አለቱላሌክ ያለን አላህ የሚረግመን ይረግመን አላህ ያለንን ነው እያለን አላህ ያለውን ነው እያለ ያለው አላህ የሰጠውን ጥላቻ ነው የሚናገረው ቱቢ ሆንስ ቤቱን ከፍቶ ይወት ኢትዮጵያን ያለ ይሄ ቤቱን ከፍቶ የሚያሰድበው ልያስ ይገባዋል ከዚህ በላይ ምን እናምጣ መረጃ መጠን ይኸው የታለ የህግ ክፍል ሁሉም የሚመለከት በጠቅላላ ሊሰራ ይገባል። እዚህ ውስጥ ያሉት በጠቅላላ ህግ ጠቅሰው ለእፎይ እንደተናገሩት ሁሉ እነዚህም ህግ ጠቅሰው ሊያስይዟቸው ይገባል። አይቻልም ብለዋል አይደለ ያስይዟቸው። ማስያዝ ደግሞ አንተ ለድምፅህን አሰምተህ አንቺ ነች ልታስይዙ የምትገባ ይህ ነገር ልታስቆም የሚገባው ማንም ዝም ካለማ ይኸው እንደዚህ ነው። መጥቶ እኛ ኦርቶዶክስ እንትን አለን ምናምን አያክልም ምናምን ብለው ሰክሶክ ይሄዳል። ተረሰነ ተቃውሞ ሁሉ ሙስሊሜን ጎረቤት ይነሳ ወንድም ኦኬ ኦርቶዶክስ ወንድሜ ነው የምትለው ሙስሊም ሙስሊሙ አብሮህ ሊነሳ ይገባል ጭራሽ መጥቶ ቤት ላይ ቃል ሥጋ ሆነም አሁን ነው በሃያ አራት ሰዓት መያዝ አለበት ፎቶ በፎቶ ዘሰውናል ይላል ምን ስለአረገ ይሄንን ስለተናገረ መናገር አይችልም ና ኢምራን እንደዚህ ናቸው እነሱ ቤታችሁ መጥቶ በድፍረት እንደዚህ ይናገራሉ የእኛዎቹ ደግሞ ጭራሽ ይቃወማሉ እና ምሳምን ብላ እኔ በዘዌ ቃል ምን እንጃ ምን ማለት እንዳለብኝ። ግን ለዚህ ተጠያቂ ከእነሱ በላይ እኛ ይመስለኝ እ የራሳችንን ጥፋተኞች ቢኮዝ ኦፍ በጣም ዝም ማለት ካለብኝ በላይ ዝም ብለናቸዋል። በጣም ነው። ጀስት አንድ ሰው አሁን ወቶ ቁራን ቢያቃጥል ምን ሊፈጠር እንደሚችል ማለት። ለምንድን ነው ዝም ያልነው በዚህ ልክ? ለምንድን ነው ቤተክርስቲያንስ ዝም ያለችው? ቁራን አልተቃጠለባቸውም እነሱ ወይ ይገደል ለማለት አልተቃጠለባቸውም። ኢማጅን ዛት ቢቃጠል ኖሮ ምን ነበር ሊፈጥሩ የፈለጉት? በዚህ ልክ ክርስትናን እያንጓጠጡ እየሰደቡ ኖረዋል፣ በጣም ብዙ ዘመን። አሁን ደግሞ ማቃጠል እንዴ! ለምንድን ነው እኛ ክርስቲያን ሆነን እንዝም የምንለው? ባይዘዌ አባቶቻችን ለዚህ መጽሐፍ ቅዱስ ብዙ ዋጋ ከፍለዋል። ባይዘዌ እኛ እንድንድንበት ይህንን አንበበን ህይወት እንድናገኝ ብዙ ዋጋ እኔ ከዚህ በላይ ማውራት አልፈልግም። ሰው ግን በጣም ብዙ ዋጋ ከፍለውበታል። ሰው ለዚህ ተጠያቂ ራሳችን የራሳችን ዝምታ ነው። ይህን ሁሉ ያመጣው የራሳችን ዝምታ። ምንም አይደሉም። እውነት ለመናገር መሐመድም ብሏል አይደል? ሳያት ቡሃሪ ላይ ተናግረዋል ተናግረዋል፣ አስራ ዘጠኝ አስራ ሶስት ላይ እኛን እኔና ህዝቦቼ ሁላችንም ማሀየሞች ሆነ ብሎ እዚህ ላይ ተናግሯል። አዲሱ ላይ ማለት ነው። ሶ ለእነዚህ ሰዎች የሚያስፈልጋቸው በመጡበት መንገድ መመለስ፣ ምክንያቱም ማሀየሞች ናቸው። ተምረው የሚለወጡ አይደሉም። ማሀየሞች ናቸው። መሐመድ እንዳለው ዊ አር ኢሌትሬት ፒፕል ብሏል መሐመድ ልክ እንዳለው ማሀይም ስለሆኑ እነዚህ ሰዎች አይመለሱም። በምክር በንግግር አይመለሱም። እኛም ደግሞ በጣም ፊት ሰጠናቸዋል። መብት እንዳላቸው አቅም እንዳላቸው አድርገን በጣም ፊት ሰጠናቸዋል። ተዉት፣ ይሄ መንግስት ከመምጣቱ በፊት እንዴት ይኖሩ እንደነበር ያውቁታል ራሳቸው። አቅም ስላላቸው አይደለም ፊት ስለተሰጣቸው መብት ስለተሰጣቸው እንጂ አቅም ስላላቸው አይደለም። ስሙኝ፣ እናንተ ሙስሊሞች እንዴት ትኖሩ እንደነበር ታውቃላችሁ። ታውቃላችሁ እንዴት ትኖሩ እንደነበር ኢትዮጵያ ውስጥ ማለት ነው ሶ አቅም ስለሌለን አይደለም፣ በጣም እንበልጣችኋለን። እውነት ለመናገር ወር ክርስቲያን ፍቅር ይበልጣል ብለን ስለምናምን የተማርነውን ፍቅር ይበልጣል ተብለን ስለሆነ እንደናንተ መሀይም የሆነ ነቢይ ስላልሆነ እኛን የሚመራን የሚመራን ፍቅር የሆነ አምላክ ስለሆነ እንጂ። ታቃላችሁ ታቃላችሁ፣ ምን እንደሆናችሁ ኢትዮጵያ ውስጥ ማለት ነው። ታቃላችሁ እናንተ ቀሚስ ለዋሾች፣ ምን እንደሆናችሁ በደንብ ታቃላችሁ። ከታች የምትሳደቡ በደንብ ሰው ዝቃጭ ቁጭ ብላችሁ ነው እኮ የምትሸኑት። አቅም ስለሌለን አይደለም። ኦኬ፣ አቅም ስለሌለን አይደለም። እውነት ለመናገር ማለት ነው። ሶ ለእነሱ አይደለም። ጥፋተኛ እኛ ነን። እኛ ክርስቲያኖች አንድ ስላልሆንን መጽሐፍ ቅዱሳችን ሲነካ ዝም ስላለን ዝም ስላለን ክርስቲያኖች ሲታረዱ ዝም ስላለን ካህናቶች ሲታረዱ በየቤተ ክርስቲያኖቻችን ውስጥ ዝም ስላለን ተጠያቂዎቹ እኛ ነን፣ ሌላ ማንም አይደለም። ሶ የእነዚህን ሰዎች የሰሩት ስራ ደግሞ መቅጣትም ያለብን እኛ ራሳችን ይኸውላችሁ አንድ ነገር ልንገራችሁ የትኛው ሙስሊም ነው የሚስማማው በዚህ ጉዳይ ላይ ልጁ ባደረገው ጉዳይ ላይ ሁሉም ሙስሊም ነው የሚስማማው ሁሉም ማለት ነው ደግ ምናምን የሚባል ሙስሊም የለም እውነት ልንገራችሁ ሁሉም ነው የሚስማማው የበሰለ ብትሉት ያልበሰለ ትልቅ ትንሽ ሴት ወንድ እንዳለ ነው የሚስማማው እዚህ ጋር መጥተው እስልምናን አይወክልም ምናምን ቢሎች ውሸታቸው ት ከዚህ በላይ ማውራት አልፈልግም። በጣም ነው የሚሰብረው በጣም ነው የሚያማው። እንደ አንድ ክርስቲያን ማለት ነው። ሌላ ነገር መሆን አይጠበቅባችሁም። ክርስቲያን መሆን ብቻ ነው የሚጠበቅባችሁ? ይሄ ስሜት እንዲሰማችሁ ማለት እንዴት እንደደረሰ ይሄ መጽሐፍ ቅዱስኛ ጋር ብታውቁ ኖሮ ስንት ደም እንደፈሰሰበት ስንት ህፃናት እንደተሰውበት፣ ስንት ሰው በአንበሳ እንደተበላ፣ ለዚህ ቃል ሲል፣ ለዚህ ለከበረ ለእግዚአብሔር ቃል ሲል ስንት ሰው እንደነደደ፣ ስንት ሰው ተዘቅዝቆ እንደተሰቀለ እንደተቃጠለ፣ ስንት ሰው በዘይት እንደተጠበሰ። ዕብራን ጸሐፊ እኮ በግልጽ እኮ ነግሮናል። በመጋዝ ተሰነጠቁ ይለናል። ሁለት ቦታ ተሰንጥቀዋል ለዚህ ቃል ሲሉ ለዚህ ቃል ሲሉ በዘይት ተጠብሰዋል። ለዚህ ቃል ሲሉ ተዘቅዝቀው ተሰቅለዋል። አባቶቻችን ዛሬ እያየን ለምን ዝም እንደምንል አይገባኝም። ሲቃጠል በራሳችን ልናፍር ይገባናል። እውነት ምንም ባለማድረጋች እፎይ የተሳደበ ብለው ይገደል ሲሉ የነበሩ ሰዎች ኦኬ ዛሬ መጽሐፍ ቅዱሳችንን አውጥተው ሲያቃጥሉብን አንድ እኔ ለቤተ ክርስቲያን ዘብ እቆማለሁ ብሎ ድምፅ ያሰማ ሰው የለም። እንግዲህ ቃል እንደሚነግረኝ ከሆነ ዛሬ ከትናንት ወዲያ ነው እንደዚህ ሆኖ፣ ትናንትና እኔ ምንም አልሰማሁም ቀኑን ሙሉ ሶሪ፣ አንድ ሰው እንኳን ድምፅ አልሆነም፣ ወጥቶ ለቤተ ክርስቲያን ዘብ እቆማለሁ የሚል አካል ሙስሊሞችና እኛ ወንድማማቾች ነን የሚል አካል መጽሐፍ ቅዱሱ ሲቃጠል ግን ኬ ህሊናቸውን ሸጠዋል ማለት ነው። መጽሐፍ ቅዱሱን ጥለው ገንዘብ ማሳደድ ጀምረዋል ማለት ነው። አድርባይ ሆነዋል ማለት ነው። አይደል ኬ የራሳቸው ጉዳይ ብቻ ነው የሚያሳስባቸው። እግዚአብሔር ግን ይጠይቀናል በሰማይ ይህንን ከመተባበር ይህንን ዝም ካላችሁ ክርስቲያኖች ከመተባበር ለይቼ አልቆጥረውም። ዝም ካለን ገዝት ላይ ከነበሩት ሰዎች መካከል ነን እኛ። አትሊስት ቤቱን የከፈተው ሰው የኢትዮጵያ ውስጥ ነው ስለተባለ እሱ እንኳን እንዲያዝ ማድረግ አለብን። ሌላው ቢቃ ያል ብለዚያ ገስት ላይ ካሉት ሰዎች በምንም አንለይም። ማርያምን በምንም አንለይም። ኢትዮጵያ ያሉ ሰዎች እ ቢኖሩ ማለት ቢሳይሩበት በደንብ አድርገው ጥሩ ነው። እኛ ውጭ ያለነው እንዴት አድርገን ነው? ለራሳችን ስንት ቢዚ ለ ምናምን የራሳችን ብዙ ፕሮሰስ አለን፣ እና ውጭ ሀገር ያለነው ምንም አንሰራም። በነገራት ላይ እንደዚህ ከጎናቸው ይሆንን ከማገዝ በስተቀር ማለት ነው። ግን ሂደው ለፖሊስ የሚያመለክት ጎበዝ ጠንካራ የሆነ ቢያንስ እንኳን ንፅፅር እንኳን የማይሰራ ሰው እንኳን ቢሆን ይህንን ተደረገ ተብሎ ለፖሊሶች ቢያመለክት ለቤተክርስቲያን ቢሰጥ፣ ቤተክርስቲያን ደግሞ የራሷ የሆነ የህግ እንትኖች አሏት፣ የህግ ባለሙያዎች አሏት። እነሱ ለእነሱ ቢያሳዩ ይሄ ቢያደርገው ጥሩ ነው። ሁሌ እንደተበደልን ሁሌ እንዳዘነን ነው። አንድ ቀን ጌታ ይመጣልና፣ ለእያንዳንዱ እንደ ስራው መጠን ይከፍለዋል። ዛሬ እንድሳቀው አይደለም፣ ጥርስን እንዳጋጠጥቀው አይደለም። ነገ ታለቅሳላችሁ ክርስቶስ ብሏል። ራሱ የሚስቁን ነገ ያለቅሳለሁ ብሏል። ዛሬ የምስቁ ነገ ታለቅሳላችሁ፣ ታያላችሁ። ነገ ዛሬ የምታለቅሱ ነገ ደግሞ ትደሰታላችሁ። ቆይ አንተ ሳክ አደለ ማላሳየ እሺ፣ አሁን ሳክ ቁራንህን እግብ ምን እንደማደርግለት አሁን እኛ በቃ በእናንተ ቤተኛ እጃችን ላይ ቁርአን የሌለው ይመስላችኋል አይደለ? ይሄ ቁርአን ምንም የሌላ የሌለ ነው የሚመስላችሁ። እጃችን ላይ ቁርአን የሌለ መስሏችሁ ነው። ነገራችን ላይ ማታርፉ ከሆነ ረፉ። ይኸው በእናንተ ምክንያት ቁራናችሁን ይቃጠላል። ድገሞት ባለፈው እንደዚህ እንደዚህ ስታደርጉ ነው የቦጫጨቅ ነው እንቀጥላለን። የምር አርፉም። ሰነፍ እንደ ስንፍና ነው መመለስ ያለብን። ይኸው እጃችን ላይ ያለ የማእት የቁራን አያዎች ማለት ነው፣ የማይረቡ የጂኒ ምዕራፎች ማለት ነው። ቤቲ አሁን አ ተዩ አሁን አይደለም ጊዜ ሲደርስ ነው። እንትን እንዳትሽ ታለም ተዩ እና ምትን በልጁ ዋናው ልጅ አወል ነው የሚባለው። ኢዝሚር የሚባል ቦታ ነው የሚገኘው ቱርክ። መረጃውን ለምትፈልጉ አወል ነው ስሙ። የሚኖረው ቱርክ ነው፣ ኢዝሚር የሚባል ቦታ፣ ቱርክ ኢዝሚር። እያንዳንዱ መረጃ ጠብቃልታ አያ እና ቪዲዮ ኮንቴንት የምትሰሩ ስሩ። እነዚህ ከስር ነው እያያችኋቸው ነው አይደል? ከስር ሆነው መጽሐፍ ቅዱስ ተቃጠለ ሲባል እንኳን ሊቃወሙ አይፈልጉም። ጭራሽ እኛን ይሰድቡናል። አያችሁ አይደል? አያያቸው ይሄ የእምነታቸው አንዱ አካል ነው። አያችሁ ከምን ከዚህ ጋር እንዴት ነው ጎረቤት ልትሆን የምችለው? እንዴት ነው ጎረቤት ልትሆን የምችለው? እንዴ አንመጣችሁም ዘውና ማለት ሲናገር እንደዛ የሱን ጊዜ የኛው ወጡን እንትን ይላል። እነሱ ግን ጭራሽ እኛ ተነካን፣ መጽሐፍ ቅዱሳችን ተቀጠለ፣ እንደዚህ አጸያፊ ምግባር ሸንቶ ሸንቶ እንደዚህ አደረገው ብለን ተናደድ ስንወጣ እንኳን ማለት ነው እኛን ነው የሚሰድብን። መጥቶ አያችሁት አያችኋቸው፣ ጭንቅላታችሁን አያችኋቸው። ሰላም ማለት ምን ማለት እንደሆነ በነገራችን ላይ ቅድም ሌባ በከፈትኩ ቪዲዮ ላይ መጽሐፍ ቅዱስን እንደዛ ሲያደርግ ከስር ምን እንደሚታቃላችሁ ማመድ ላይ ጸሎት እያወረዱ ነው። ለዛም በነሱም በመዝሙራቸው አጅቦት ነው ንትነ የለቀቁት መጽሐፍ ቅዱስ በዛ ደረጃ እንዲ ያደረጉ በእርግጥ የእግዚአብሔርን ቃል ሺ ጊዜ አንተ በቀድ የምታመጣው ነገር ለውጥ የለም። ነገር ግን አሁን እናንተ ያሳያችኋላችሁት ክርስቲያኖች ምን እንደናቃችሁ ነው፣ ቱ ቢሆንስት ምን ያህል ክብር እኛ እንደሌላችሁ እኛዎቹ ለእናንተ ሲያስቀብጡ። በእርግጥ እንደዚህ ማድረጋችሁ የብዙዎቹን አይን ትገልጣላችሁ፣ የብዙዎቹን አይን ትገልጣላችሁ። በነገራችን ላይ እና ኤኒዌይስ እኛ ቁርአን አቃጥለን ምናምን አይደለም፣ እንደዛ እናምንም እኛ አሁን እዚህ ቁርአን ላይፍ ማቃጠል ይቻላል። ቆላ ነገር እኮ ነው። ከዛ ክርስቶስ አምላክ ነው እያልን ከስር ደግሞ ጌታችን መናገር እንችላለን። የእናንተ ቁርአን በእናንተ አእምሮ ቢሆን እኛ ግን